ሰላም ለእናንተ ይሁንላችሁ። ውድ የእግዚአብሔር ቤተሰቦች በመላው ዓለም ያላችሁ እንደምን አረፈዳችሁ፣ እንደምን አመሻችሁ። በመላው ዓለም ሆናችሁ ይህን ፕሮግራም የምትከታተሉ አሁን ያለነው በመንግሥቱ ወንጌል ዓለም አቀፍ ቤተ ክርስቲያን ቅጥር ግቢ መግቢያ ላይ ነው ያለነው። ክብር ሁሉ ለእግዚአብሔር ይሁን። ተመልከቱ፣ እግዚአብሔር ያደረገልንን አድናቆት። ተመልከቱ፣ እግዚአብሔር ያደረገልንን ስጦታ። ተመልከቱ፣ እግዚአብሔር የሰራልንን ተአምራዊ ጉብኝት ተመልከቱ። በዚህ አካባቢ ዚች አካባቢ በጣም በሚገርም ሁኔታ አራት መቶ መኪናዎችን ፓርኪንግ የሚያደርግ በመንግስታችን የሚሰራ እጅግ ጠንካራ የሆነ የሚያምር ውበት ያለው ለህዝብ ፐብሊክ የሚውል እንዳለ ተነግሮናል። ከዛ በመቀጠል ቀጥታ ወደኛ ቴሪቶሪ ወደ ቤተ ክርስቲያኒቷ ድንበር ነው የምንገባው። በዚህ ጋር የሚያምሩ የዌልካሚንግ ጋርደን ሥራዎችን እንሰራለን። እግዚአብሔር አምላክ የተባረከ ይሁን። በጣም በሚያምር መልኩ ይሄንን አካባቢ እሱንም ብቻ አይደለም ከዚህ ጀምሮ እስከ ታች ድረስ ያሉትን በሚያምር የጋርደን ውበት በሚያምር በጣም በሚያስደንቅ መልኩ እናሳምራለን። ቤተ ክርስቲያን በዚህ ዘመን በእንደዚህ አይነት መልኩ ማማር አለባት ብለን እናምናለን። ይሄንን ሀያ ሜትሩን አልፎ በዚህ በግንቡና በሀያ ሜትሩ መካከል አስደናቂ የሆነ የውበት ስራዎች የመናፈሻ ስራዎች አካባቢውን የሚመጥኑ ስራዎችን እንሰራለን። እግዚአብሔር ይረዳናል። በዚህ ሰፋፊ የመኪና ፓርኪንጎች አሉ። ይሄ በጣም በሚገርም መልኩ የሚያምር ወደ ቤተ ክርስቲያናችን ከመግባታችሁ በፊት ወደ ሕንጻው ከመግባታችሁ በፊት የሚመጥን ስራዎችን እንሰራለን። የተዋቡ አትክልቶችን ዲዛይነሮቻችን በሚሰሩት በሚያሳምሩት የጋርደን ስራ እናሱባለን እናሳምራለን። ይሄ መግቢያውን ሁሉ ቆንጆ እናደርጋለን። አካባቢውን ብሎም ደግሞ ነዋሪውን የሚመጥን የውበት ስራዎች ይሰራሉ ማለት ነው። እግዚአብሔር ክብሩን ይውሰድ። እንኳን ደህና መጣችሁ ወደ መንግስት ወንጌል አለም አቀፍ ቤተ ክርስቲያን። እንኳን ደህና መጣችሁ። ይሄ መንግስት ወንጌል ዓለም አቀፍ ቤተክርስቲያን ቅጥር ግቢ ነው። እግዚአብሔር አምላክ የተባረከ ይሁን ብሎ ሽመታል ብሎ ጠላት ሲወራ የተሻገረ ሰው አለ። አሻገረኝ ጌታ የበላይ ነውና፣ የተወደዳችሁና የተባረካችሁ ውድ የእግዚአብሔር ቤተሰቦች በመላው ዓለም ያላችሁ ሰዎች በእግዚአብሔር ቤት ዙሪያ ላይ የተለያዩ አይነት አመለካከቶች አሏቸው። ሰዎች በእግዚአብሔር ቤት ዙሪያ ላይ አንዳንዶች እምብዛም አያስፈልግም ይላሉ። አንዳንዶች ደግሞ እኛ የእግዚአብሔር ቤተ መቅደስ ነን፣ ቤትም ቦታ ተሰባስበን ማምለክ እንችላለን ይላሉ። እንደኔ አይነቱ ደግሞ አዎ፣ የእግዚአብሔር ቤተ መቅደስ ነን፣ በቦታና በስፍራ ደግሞ ከወንድሞች ጋር አንድ ላይ በህብረት ማምለክ የምንችልበትን ተሰባስበን ጌታን የምናከብርበትን ቤተ ክርስቲያን ብለን የምንጠራውን ይህንን የምታዩትን አይነት ቦታ በአግባቡና በስርዓቱ በመስራት ከትውልድ ወደ ትውልድ ተሻጋሪነቱን ማስፋት ይጠበቅብናል ብዬ አምናል የእግዚአብሔር ሰዎች በቅዱሱ መጽሐፍ ላይ በምናያቸው ታላላቅ ሐዋርያዎች፣ ታላላቅ የእግዚአብሔር ሰዎች የእግዚአብሔር ቤት ጉዳይ ወይም ደግሞ ለመበለቶችና ለድሆች እንዲሁም በተለያየ ችግር ውስጥ ላሉ ሰዎች የሚደረግ የገንዘብን ጥያቄ እንደ ቀላልና እንዲሁ እንደ ከንቱ የሚቆጠር አልነበረም። ለዚህ ነው በዚህም ዘመን ቤተ ክርስቲያን በሁሉ መስክ ሁለንተናዊ በሆነ ልቀት መባረክ አለባት። መለወጥ አለባት። ማደግ አለባት። ቤተ ክርስቲያን በሐዋርያት ዘመን በተቀመጠላት እሴቶችና በተቀመጡላት የአገልግሎት ርዝማኔ መጠን መካሄድ አለበት ብለን እናምናለን። ለምሳሌ በሐዋርያት ዘመን በነበሩት አገልግሎቶች ውስጥ ከምናያቸው አንዱ በዋናነት በቤተ ክርስቲያን ውስጥ በሚደረጉት የትኛውም አይነት አገልግሎቶች ቅዱሳን በሚያዋጡት የገንዘብ መዋጮ፣ በሚያዋጡት እርዳታ፣ በሚያዋጡት ገንዘብ አማካኝነት ድሆች ይረዱ ነበረ፣ መበለቶች ይረዱ ነበረ፣ የተለያዩ አይነት መንፈሳዊ ስራዎችን ይካሄድባቸው ነበረ። ማይ ኮሺን፣ የእኔ ጥያቄ በዚህ ሰዓት ይሄ ነው፣ ስለ እግዚአብሔር ቤት ምን አይነት ምልከታ ነው ያላችሁ? አንዳንዶች የእግዚአብሔርን ቤት በተመለከተ እግዚአብሔር በልጅነታችን በሰጠን ራእይ እንድናገለግለው በፈቀደውና እንድንሰራው በወደደው በዛ መጠን ስንገለጥ ያንን ነገር ከመቀበል ያንን ነገር አፕሪሺዬት ከማድረግ እግዚአብሔር ይባርካችሁ፣ ወጣትነታችሁ፣ ዘመናችሁን ሁሉ እግዚአብሔር ተጠቀመበት ከማለት ይልቅ ቤተ ክርስቲያንን እንደ ግል፣ ቤተ ክርስቲያንን እንደ ሱቅ፣ ቤተ ክርስቲያንን እንደማትረባና እንደማትጠቅም በማድረግ ብዙዎች የተለያየ ነገር ይላሉ። ውድ እግዚአብሔር ቤተሰቦች፣ ቤተ ክርስቲያን ሱቅ አይደለችም። ቤተ ክርስቲያን የኔና የእናንተ ተሰባስበን አምላካችንን እግዚአብሔርን የምናመልክበት ወንድሞች በህብረት ቢኖሩ መልካም ነው የሚለው ቃል የሚፈጸምበት የስብስባችን ማዕከል ነች። ግሩም ነው። ድንቅ ነው። በዚህ ቦታ ተሰባስበን አምላካችንን ማመስገናችን፣ አምላካችንን መባረካችን፣ አምላካችንን ማወደሳችን ግሩም ነው። ድንቅ ነው። ልዩ ነው። በዚህ ስፍራ ውስጥ የታመሙ ሰዎች መፈወስ፣ በዚህ ስፍራ ውስጥ ነፍሳት መዳን፣ በዚህ ስፍራ ውስጥ በእኔ እድሜና በእኔ ዘመን ያልተገደበ ለዘመናት የሚቀጥል እስከ ጌታ መምጣት አሊያም እኛ እስክንሄድ ድረስ እያበበች እየጨመረች እየወፈረች የምትሄድ ቤተ ክርስቲያን፣ እየበዛች የምትሄድ ቤተ ክርስቲያን ውድ እግዚአብሔር ቤተሰቦች በዚህ ስራ ላይ በዚህ አገልግሎት ላይ እንድትሳተፉ እንፈልጋለን። ስራው የኔ ብቻ አይደለም። ስራው ውስን የሆናችሁ የናንተ ብቻ አይደለም። ስራው የእግዚአብሔር ቤት ስራ ነው። ግንቦት ሰላሳ የፊታችን ግንቦት ሰላሳ አንድ ታላቅ ስራዎችን እንሰራለን። አሁን ጆሮችሁ ለሚያደምጠኝ በሀገር ውስጥም በውጭም ላላችሁ በግንቦት 30 በፈረንጆች የቀን አቆጣጠር ምን ማለት እንደሆነ ይጽፉልናል። ግንቦት 30 በኢትዮጵያን ካላንደር፣ ግንቦት 30 በዚህ ቦታ ላይ ቁጭ ብዬ ሕዝቡን እጠብቃለሁ። የምጠብቀው ሕዝብ ይሄ ነው። ለእግዚአብሔር ቤት ይሄንን ፌሮ ለእግዚአብሔር ቤት ስራ፣ ይህንን አሸዋ ለእግዚአብሔር ቤት ስራ፣ ይህንን ስሚንቶ ለእግዚአብሔር ቤት ስራ፣ ይህንን እቃ ለእግዚአብሔር ቤት ስራ። በእኔ ገንዘብ እግዚአብሔር ይሥራ፣ በእኔ ሀብት እግዚአብሔር ይሥራ። በእኔ እግዚአብሔር በሰጠኝ በዚህ ዘመን በዚህ ትውልድ በዚህ ቀን በዚህ ሰዓት እግዚአብሔር በእኔ ይጠቀም ማለት የምንችልበት እንዲሆን አደራ እላለሁ። ግንቦት 30 ከባለ ስምንት እስከ ባለ አስራ ስድስት ድረስ ያሉ ፌሮዎችን አቅማችሁ በሚችል መጠን በመኪና እያስጫንን እንገባለን። በዚህ ቦታ ላይ እናራግፋለን። እኔ ራሴ እየተሸከምኩ እናንተ ያመጣችሁትን ሲሚንቶ፣ እናንተ ያመጣችሁትን ፌሮ፣ እኔ ራሴ እየተሸከምኩ እናንተ ያመጣችሁትን እቃዎች እቀበላለሁ። ምክንያቱም የእግዚአብሔር ቤት ስራ ነው። በዚህ እግዚአብሔር ያሳየኝ ብዙ ትውልድ የሚድንበት በኩለ ሌሊት በባሶች የታመሙ ሰዎች የሚወርዱበት የተጨነቁ ሰዎች የሚያርፉበት ነፍሳት መዳን የሚበዛበት ወንጌል የሚሰበክበት። ኢትስ ኖት ማይ ፕሮፐርቲ ይሄ የኔ ቦታ አይደለም፣ ይሄ የኔ ስፍራ አይደለም። ይሄ የእግዚአብሔር ቤት ነው። እኔ ማኔጅ የማደርገው አይደለም፣ ማኔጅ የሚያደርገው ልዑል አምላክ እግዚአብሔር ነው። እኔ የምቆጣጠረው አይደለም፣ የሚቆጣጠረው ልዑል አምላክ ቅዱሱ እግዚአብሔር ነው። ውድ የእግዚአብሔር ቤተሰቦች በአንድም በሌላ መንገድም የእግዚአብሔር ቤት እንዳይሰራ በአንድም በሌላ መንገድም መንፈሳዊ መቀጣጠል እንዳይኖር ነፍሳቶች እንዳይድኑ ወንጌል በኃይልና በስልጣን እንዳይሰበክ እንቅፋት በሚኖሩበት ቦታዎች ሁሉ ላይ እጃችንን ከመተባበር እንድንጠበቅ አደራ ላለሁ። ጊዜው የወንጌል ጊዜ ነው። ጊዜው ኢየሱስን በታላቅ ሁኔታ የምናከብርበት ሰዓት ነው። ይሄን የመሰለ ቦታ እግዚአብሔር ሰጥቶናል። ይሄን የመሰለ ስፍራ እግዚአብሔር አድርጎልናል። እወዳችኋለሁ። ግንቦት 30 ሲሚንቶ፣ ግንቦት ሰላሳ ፌሮቻችንን፣ ግንቦት ሰላሳ ያሉንን ገንዘብ ሀብታችንን ሁሉ ይዘን እንመጣለን። አድራሻችን ከኦቪድ ፍለፊት አንደኛ ቦሌ ቪአይፒ ሮድ ወደ ጎሮ በሚያስወጣው ከገርጂ መገንጠያ አለፍ ተብሎ ከቪአይፒ ሮድ አልፈን የመንግስቱ ወንጌል ዓለም አቀፍ ቤተ ክርስቲያን ቅጥር ግቢ እንገናኛለን። አድራሻውን በደንብ ዲስክራይብ ያደርጋሉ። ሲሚንቷችንን ይዘን እንመጣለን። ግንቦት ሰላሳ ከማለዳው አምስት ሰዓት ጀምሮ እጠብቃችኋለሁ። ሁላችንም በዚህ እንገናኛለን። ግንቦት ሰላሳ ለመገናኘት ዝግጁ ናችሁ? እግዚአብሔር አምላክ ይባርካችሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። የሞተ በጌታ በኢየሱስ ክርስቶስ ስም ይነሳል። ሰላም ለእናንተ ይሁን። እወዳችኋለሁ። ግንቦት ሰላሳ እንገናኝ።